መቼም ቢሆን አልጋ ላይ ተኝተው ማያውቁ ፍጹም ተአራሚ አባት ናቸው። በአመጋገብ እንኳ ቢሆን በአገር ውስጥ የሚሆኑ በውጭ አገር እንኳ ሲያቀኑ በሶ ወይንም ደግሞ የተቀቀለ ድንች ብቻ ነበር ምግባቸው። ፓትርያርክ ናቸው፣ ነገር ግን የሚታዩት በባዶ እግራቸው ሲሄዱ ነው። ሲመተ ጵጵስና ሲሰጣቸው ይህ ክብር ለእኔ አይገባኝም በማለት ወደ በዓታቸው ሸሽተው ሊሄዱ ሲሉ እንዳይወጡ በወታደሮች ጭምር እንኳ ሳይቀር ይጠበቁ ነበር። እጅግ በጥበብና በጸሎት ነበር ቅድስት ቤተ ክርስቲያንንም ቢሆን በጥበብና በጸሎት ብቻ ነበር የሚመ ይነሯት ከመንግስት ጋር ፊት ለፊት ይጋፈጣሉ፣ እስከ ሞት ድረስም ሊሄዱ ይችላሉ። ታዲያ በትላንትናው ዕለት ሰላሳ ሰባተኛ ዓመት በዓለ እረፍታቸው ነበር። ለመሆኑ ብፁዕ ቅዱስ አቡነ ተክለ ሃይማኖት ማን ናቸው? የሞታቸው መንስኤስ ምን ይሆን? ክብራትና ክብሯን ውድ የጊዜ ሚዲያ ቤተሰቦቻችን ደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው ዝግጅታችን ደገኛ አባት የሆኑትን የብፁዕ ወቅዱስ አቡነ ተክለ ሃይማኖት የህይወት ምዕራፋቸውን፣ የህይወት ገጻቸውን፣ ዜና ህይወታቸውን ልናስደምጣችሁ ይዘን መጣን። እስከ ዝግጅታችን ፍጻሜ ድረስ አብረውን ይቆዩ። ስለ ትሑት አባትነታቸው ሁሉም በአንድ ድምጽ ምስክር ነው። እጅግ ደገኛ አባት ናቸው። በቀድሞ ስማቸው አባ መላኩ ይባላሉ። ብፁዕ ወቅዱስ አቡነ ተክለ ሃይማኖት! ብፁዕነታቸው መስከረም 10 ቀን 1910 10 ዓመተ ምህረት ነበር የንጉስ ወልደ ጊዮርጊስ ታማኝ ወታደር ከነበሩት ከአባታቸው ከወታደር ወልደ ሚካኤል አዳሙና ከእናታቸው ከወይዘሮ ዘውዲቱ ካሳ በቀድሞ ጎንደር ጠቅላይ ግዛት ማህደረ ማርያም ተብላ በምትታወቀው ገዳም አካባቢ ጋዝን በምትባል ቦታ ነበር የተወለዱት። ወላጆቻቸው ገና በልጅነታቸው ነበር በሞት የተለዩቸው። ታዲያ ብፁዕነታቸው በማህደረ ማርያም ጋዝን ከሚገኙት መሪጌታ ወርቅነ ፊደል ከቆጠሩ በኋላ ነበር ወደ ደብረ ታቦር ተሻግረው እናቲቱ ማርያም በተባለች ደብር ያስተምሩ ከነበሩት አለቃ ቀለመ ወርቅ የመጀመሪያ ደረጃ ትምህርታቸውን አጠናቀቁ። ከዚህም በኋላ ወደ አዲስ አበባ መጥተው በወቅቱ የኢትዮጵያ ሊቀ ጳጳስ ከነበሩት ብጹሕ አቡነ ቄርሎስ ማዕረገ ድቁናን ተቀብለው ወደ ማህደረ ማርያም በመመለስ በድቁና ማገልገል ጀመሩ። በጎጃም ናይረዝ ሚካኤል ከተባለው ቦታ ከመምህር ልሳነ ወርቅ ቅኔንና ዜማን ለስምንት ዓመታት ተምረዋል። የኢጣሊያ ፋሽስት ጦር ኢትዮጵያን በግፍ መውረሩን ተከትሎም በሰላም ለማገልገል ባለመቻላቸውና ቀጣይ ህይወታቸውም በትሕርምትና እግዚአብሔርን በማገልገል ለመኖር በመወሰናቸው ራቅ ወዳለ ቦታ ለብሕትውና ለመሄድ ይወስናሉ። ታዲያ ውሳኔያቸውንም ተግባራዊ ለማድረግ ሲያወጡ ሲያወርዱ ከቆዩ በኋላ የጓደኞቻቸውን ምክር ሲጠይቁ አንድ ባለንጀራቸው እንዲህ ሲል ይመክራቸዋል። በደቡብ ኢትዮጵያ ወላይታ አካባቢ በ13ኛው መቶ ክፍለ ዘመን ጻድቋ አቡነ ተክለ ሃይማኖት የተጋደሉበት ከጊዜ በኋላ ግን በጥምቀት የቅድስት ሥላሴን ልጅነት ያገኙ ሰዎች የሚበዙበት ለብትውናና ለአገልግሎት የሚመች ቦታ እንዳለ ያመለክቷቸዋል። እሳቸውም ይህንን መሰረት አድርገው ይህ ታላቅ ቦታ ዝናው ከጎንደርስ ቦዳ መጣቸው ደብረ መንክራት አቡነ ተክለ ሃይማኖት ገዳም ገብተው በብትውና ተወስነው መኖርን ጀመሩ። ከጥቂት ቆይታ በኋላም የገዳም አበምኔት ከነበሩት መምህር ወልደ ኢየሱስ ትርጓሜ መጽሐፍትን በተለይም የማር ይስሐቅንና በተለይም መጽሐፈ መነኮሳት ላይ የሚገኘውን የማር ይስሐቅንና የመጽሐፈ ሊቃውንትን ትርጓሜያት በጥልቀት ተማሩ። ቅዱስነታቸው ከመማር ጋር በነበራቸው የቁም ጽሕፈት ችሎታም በመምህራቸው ታዘው ቅዱሳት መጽሐፍትን እየጻፉ ለገዳሙ ማኅበር እንዲዳረስ አድርገዋል። በዚህም መልኩ የቅዱሳት መጽሐፍትን ምስጢር ሲመረምሩና ሲያጠኑ ቆይተው በዚያው ወቅት ማዕረገ መንኩስናን ተቀበሉ። ከዚያም ወደ አዲስ አበባ በመምጣት ከግብፃዊው ብፁዕ አቡነ ቄርሎስ ማዕረገ ቅስናን ተቀብለው ወደ ገዳሙ ተመልሰው በጾም በጸሎት፣ በስግደትና በትርምት በገድልና በልዩ ልዩ ትሩፋት ተወስነው እስከ 1940 ዓ ም ድረስ በዓታቸውን አጽንተው ቆዩ። እንግዲህ ከዚህም በኋላ ነበር በ1940 ዓ ም ማለትም ከሰላሳ ዓመታት በኋላ በዓታቸውን በዚያው በገዳም አድርገው በአውራጃው በሚገኘው ሰባት ወረዳዎች እየተዘዋወሩ ሲያስተምሩ ከሊቀ ጳጳሱ አቡነ ጢሞቴዎስ ከተጻፈላቸው የፍቃድ ደብዳቤ በቀር የተቆረጠላቸው ደሞዝ ወይንም ደግሞ የተሰፈረላቸው እህል እንኳን አልነበረም። እሳቸው ግን በትጋትና በፍቅር ቅድስት ቤተ ክርስቲያንን ዝቅ ብለው ማገልገላቸውን በብርቱ ይቀጥሉት ነበር። ታዲያ ይህ ትጋታቸው ፍሬ አልባ አልነበረም። በቅዱስነታቸው ትምህርት ከሶስት ሺህ በላይ አማንያን አምነው እንደተጠመቁም ይነገራል። ያመኑትም ምስጢራተ ቤተ ክርስቲያንን የሚጽፉባቸው በሁሉም ወረዳዎች ስልሳ አምስት አብያተ ክርስቲያናትን አሰርተዋል። እንዲሁም ልጆቻቸው መንፈሳዊና ስጋዊ ትምህርት የሚማሩባቸው 24 ትምህርት ቤቶችንም አቋቁመዋል። በወላይታ ሶዶ ከተማ በደብረ መንክራት ጻድቁ አቡነ ተክለ ሃይማኖት ገዳም አካባቢ 11 ክፍል የድኩማን ቤት በመስራት ምግብ፣ ልብስና መጠለያ እንዲያገኙም አድርገዋል። በዚሁ ከተማ ከአራት መቶ ያላነሰ ሰው መያዝ የሚችል የወጣቶች የመጽሐፍ ቅዱስ ማህበር አዳራሽ አሰርተው እስካሁን ድረስ ወጣቱ እየተገለገለበትም ይገኛል። ብፁዕነታቸው በዚህ ብቻ አያበቁም። አንድ ክሊኒክም አቋቁመው የከተማው ሕዝብ እንዲገለገልበትም አድርገዋል። ከከተማው ወጣ ብሎ በሚገኘው ቆንቶ በተባለው ቀበሌም በ1954 ዓመተ ምህረት ያሰሩት የቃጫና የልዩ ልዩ ጥበብ እደ ስራዎች አዳራሽ የአካባቢው ችግረኞች እየሰሩ እራሳቸውን እንዲመሩና እንዲረዱም አድርገዋል። አካባቢው በመናፍቃን የተጠቃ ስለነበርም ባቋቋሙት ማህበር አማካኝነት ሰባኪያንን በመቅጠር አባላቱም በገዛ ፍቃዳቸው እንዲሰማሩ በማድረግ ሰፊ አገልግሎታቸውንም አበርክተዋል። በቤተመንግስቱ እውቅና ስር የነበረውንና የሰባቱ አውራጃዎች ተወካዮች በአባልነት የያዘውን የመገበሪያ ቦርድ የተሰኘውን አካልም በማቋቋም ህዝቡ ገንዘብ እንዲያዋጣ በማሳመን የአካባቢውን አብያተ ክርስቲያናት አገልግሎት ማፋጠን ቀዳሚ አላማቸው ያደረገ ብርሃነ ህይወት የተሰኘ ግብረ ሰናይ ድርጅትም አቋቁመው ነበር። ብፁዕነታቸው እንዲህ ባለ ተግባራቸው ቅድስት ቤተ ክርስቲያንን ሲያገለግሉ ነበር። ለሲመተ ጵጵስና እንዲሁም ለሲመተ ፕትርክና የታጩት ለፕትርክና ምርጫ ከቀረቡት አምስት ብፁዋን አባቶች አንዱ መሆናቸውን ባላሰቡበት ሁኔታ የሰሙት ቅዱስነታቸው መንበሩ ለእኔ አይገባኝም ብለው ተቃውመውም ነበር። በዚህም የተነሳ ቅዱስነታቸው በጠቅላይ ቤተ ክህነት በምትገኝ በአንዲት ክፍል ውስጥ ተቀምጠው በዘበኞች እንዲጠበቁም ተደርገው ነበር። በምርጫው ከተሳተፉት 909 ወኪሎች አብላጫውን ድምፅን በማግኘት ሶስተኛው የኢትዮጵያ ኦርቶዶክስ ተዋህዶ ቅድስት ቤተ ክርስቲያን ፓትራሪክ በመሆንም ከተመረጡ በኋላ ሐምሌ 11 ቀን 1968 ዓ ም ብፁዕ አቡነ ተክለ ሃይማኖት ተብለው ማረገ ብጵስናን ተቀብለዋል። ከአንድ ወርም በኋላ ሰኔ 23 ቀን 1968 ዓ ም ደግሞ አባ ተክለ ሃይማኖት ሳልሳዊ ፓትርያርክ ዘኢትዮጵያ ተብለው በቅዱስ ሲኖዶስ ተሹመዋል። ብፁዕነታቸው ከሲመተ ፕትርክናቸው በፊት ይሁንም በኋላ በትግሀ ጸሎት፣ በገድል በትሩፋት የተፈተነ መንፈሳዊ ሕይወት የነበራቸው ከፍቅረ ንዋይ እየነጹ ለተቸገሩት የሚሰጡትን እርዳታና በጎ አድራጎት ማንም እንዲናገርላቸው ወይም እንዲያውቅላቸው የማይፈልጉ ሰርቶ የማሰራትና በየጊዜው አዳዲስ የስራ መዋቅሮች እንዲከፈቱ የማበረታታት ልምድ የነበራቸው ደግ አባት እንደነበሩ የሚያውቋቸው ሁሉ ምስክሮች ናቸው በብፁዕ ቅዱስ አቡነ ቴዎፍሎስ መሰረት ተጥሎ የነበረውንም የቃለ ዓዋዲን ደንብ በማሻሻልና ከወቅቱ ሁኔታ ጋር እንዲሄድ በማድረግ ሰበካ ጉባኤያት በማዕከል እንዲመሩ ሆነው በየአጥቢያው አብያተ ክርስቲያናቱ እንዲቋቋሙ ምዕመናንን በቤተ ክርስቲያን አስተዳደር ቀጥተኛ ተሳታፊ እንዲሆኑም አድርገዋል። ብፁዕነታቸው በዚህ ብቻ አያበቁም። በየአመቱ በሚካሄደው የመንበረ ፓትርያርክ አጠቃላይ ሰበካ መንፈሳዊ ጉባኤ ላይ በማስወሰን ለበርካታ የአብነት መምህራን የወር ደሞዝ እንዲመደብላቸውና ተማሪዎችም ተመሳሳይ ድጎማ እንዲታሰብላቸው አድርገዋል። በከፍተኛ መንፈሳዊ ትምህርት ለመማር ለወሰኑ ደግሞ ለአመታት ስራውን አቋርጦ የነበረውን የሰዋሰው ብርሃን ቅዱስ ጳውሎስ መንፈሳዊ ትምህርት ቤት በ1950 ሰባ አራት ዓመተ ምህረት ተከፍቶ ስራውን እንዲጀምር አድርገዋል። በቅዱስ ሲኖዶስ ውሳኔ መንፈሳዊና ማህበራዊ አገልግሎት የሚሰጡ ስድስት የካህናት ማሰልጠኛዎች እንዲቋቋሙ፣ ስራ እንዲጀምሩም አድርገዋል። ቅዱስነታቸው ለነገይቱ ቤተ ክርስቲያን ተረካቢዎች ለሆኑት የሰንበት ትምህርት ቤት ተማሪዎችም ከፍ ያለ አመለካከትና ትኩረትም ነበራቸው። በዚህም መሰረት በእያንዳንዱ አጥቢያ የሰንበት ትምህርት ቤቶች ተቋቁመው ሰፋ ያለ አገልግሎት እንዲያበረክቱም አድርገዋል። በአዲስ አበባ የሰንበት ትምህርት ቤቶች እየተዘዋወሩ ያስተምሩ ለነበሩ መምህራንም በየወሩ 730 ብር ከደሞዛቸው አስተዋጽኦ እንዲደረግላቸው አድርገው ነበር። ብፁዕነታቸው ብፁዕ አቡነ ተክለ ሀይማኖት በፓትርያርክነቱም የቅድስና መንበር ከተቀመጡባቸው ጊዜያቶች በፊት ይሁን በኋላ የሃይማኖትና የብሔር ልዩነት ሳያደርጉ ከየአቅጣጫው እያሰባሰቡ በምግበ ስጋና በምግበ ነፍስ የሚረዷቸው ደሃደጎችና ድኩማን እጅግ ብዙዎች ነበሩ። በየአጉረ ስብከቱ ሰላሳ ስድስት የእጓለ ማውታ ማሳደጊያዎች በማቋቋም በርካታ ኢትዮጵያውያንን አሳድገውና አስተምረው በልዩ ልዩ ሙያ ተሰማርተው አገራቸውንና ወገናቸውን ለማገልገልም አብቅተዋል። በድርቅ የተጎዱ ወገኖች በሚገኙባቸው አካባቢዎችም ያለምንም የሃይማኖት ልዩነት ኢትዮጵያውያን የሚገለገሉባቸው መሰረተ ልማቶችን የአገልግሎት ተቋማትንና የጥበብ እድ የጎጆ ኢንዱስትሪዎችንም አስፋፍተዋል። በሀገር ውስጥ በርካታ አዳዲስ አብያተ ክርስቲያናት በየአቅራቢያው እንዲሰሩ በውጭም ለምእመናን መንፈሳዊ አገልግሎትን ለማሟላትና እንዲሁም በቤተ ክርስቲያናችን ትምህርትና እምነት አምልኮተ እግዚአብሔርን ለመፈጸም ለሚፈልጉ የውጭ አህጉር አማንያንን አብያተ ክርስቲያናትን በማሳነጽና አገልጋዮችን በመላክ ከፍተኛ የሆነ የእድገትና የጥንካሬ ታሪክን አስመዝግበዋል። ቅዱስነታቸው እንደ ማንኛውም ኢትዮጵያዊ ዜጋ የተወለዱበት ሀገር እያላቸው ተወልጅ ያደግኩበት ቦታ ይህ ነው ብለው ከመናገር ይልቅ በፍጹም ኢትዮጵያዊነታቸው ብቻ ያምኑ ነበር። የካህነ እግዚአብሔር መልከ ጼዲቅን አሰረ ፍኖት በመከተል እንደ አብርሃማ በብዙሃንነትን አጉልተው በማሳየት ሁሉን እኩል በመመልከት ብቃታቸውን ብዙዎችን ሲያስገርሙ የኖሩ ታላቅ አባት ናቸው። ብፁዕነታቸው ብፁዕ አቡነ ተክለ ሀይማኖት መቼም ቢሆን አልጋ ላይ ተኝተው እንኳን የማያውቁ ፍጹም ተአራሚ አባት እንደነበሩ በቅርብ የሚያውቋቸው ምስክሮቻቸውም ናቸው። በአመጋገብ በኩል እንኳ ቢሆን በሀገር ውስጥም ይሁን በውጭ ሀገር ሲጓዙ ከበሶ ወይንም ደግሞ ከተቀቀለ ድንች በስተቀር ሌላ ነገር ቀምሰው እንደማያውቁም ይነገርላቸው ነበር። ብፁዕነታቸው ብፁዕ አቡነ ተክለ ሃይማኖት ሰፊ አገልግሎትንና ተጋድሎ ሲፈጽሙበት የቆዩበትን የወላይታ ደብረ መንክራት ጻድቁ አቡነ ተክለ ሃይማኖት ገዳም በመጎብኘት ላይ ሳሉ ነበር። ብፁዕነታቸው እንዲህ ቅድስት ቤተ ክርስቲያንን እያገለገሉ ከቆዩ በኋላ ነበር ከዛሬ ሰላሳ ሰባት ዓመታት በፊት በትላንትናው ዕለት ግንቦት 28 ቀን እረፍታቸው የተሰማው የእረፍታቸውን ምክንያት የነበረው ሰፊ አገልግሎትና ተጋድሎ ሲፈጽሙበት የቆዩበትን የወላይታ ደብረ መንክራት ጻድቁ አቡነ ተክለ ሀይማኖት ገዳም በመጎብኘት ላይ ሳሉ ነበር። በድንገት በመታመማቸው ወደ አዲስ አበባ በአስቸኳይ መጥተው በዳግማዊ ምኒሊክ ሆስፒታል በሕክምና ሲረዱ ቆይተው ሊድኑ አልቻሉም። በመሆኑም ከ12 ዓመታት የፓትራሪክነት አገልግሎት በኋላም ግንቦት 28 ቀን 1980 ዓ.ም በተወለዱ በሰባ ዓመት ዕድሜያቸው ከዚህ ዓለም ድካም አረፉ። መላ ዘመናቸውን በጾም በጸሎትና በሰጊድ ያሳለፉት ቅዱስነታቸው ከሞተ እረፍታቸው ቀደም ብሎ የሰውነታቸው ክብደት 25 ኪሎ ግራም ብቻ ነበር። አስክሬናቸውም በመንበረ ፓትራሪክ ቅድስተ ቅዱሳን ማርያም ገዳም አርፎ በብፁዓን ሊቃነ ጳጳሳት ጸሎተ ፍትሐት ሲደረግ ከቆየ በኋላ ሥርዓተ ቀብራቸው ግንቦት 30 ቀን 1980 ዓመተ ምሕረት ብፁዓን ሊቃነ ጳጳሳት እንዲሁም የመንግስት ባለስልጣናትና ማኅበረ ካህናት ማኅበረ ምዕመናን በተገኙበት በመንበረ ጸባዖት ቅድስት ስላሴ ካቴድራልም ተፈጽሟል። የቅዱስነታቸው አገልግሎትም ሲዘከር ይኖር ዘንድ የመንበረ ፓትርያርክ ጠቅላይ ቤተ ክህነት አስክሬናቸው ባረፈበትም ስፍራ የመታሰቢያ ሐውልትም አቁሞላቸዋል። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ የያዝንላችሁ ዝግጅት የብፁዕ ወቅዱስ አቡነ ተክለ ሀይማኖት የህይወት ገጻቸው ይህንን ይመስላል። በሌላ ዝግጅት እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።